ሳይፈስ ማተባችን ሳይላላ ደምን ብዬ ልመን ምን ሰበብ አግኝቼ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ያው እኛ በጣም ደህና ነን። ትንሽ ንፋን ድምፅ ዘግቶታል። ዛሬ እንግዲህ የእኔን ያስጠላ ነገር ልነግራችሁ ነው። ግን አብርሽን እንጠረችዋለሁ እና ያው ቤት ላይ አንድ አንዳንድ ችግሮች ተፈጥረዋል። ቪዲዮ ካሁን በኋላ እንዳሰሪ ተብያለሁ፣ ተከልክያለሁ። ስለዚህ ካሁን በኋላ ቪዲዮ አልሰራም። ፕራንክ ምናምን አይደለም ቪዲዮ አልሰራም እና አብርሽ መጣ ይሄን እነግረዋለን። ያው ስለፈራሁ ነው ለብቻዬ ካሜራ እንትን ያልኩት እና ያው ቪዲዮ ላይ አንዳንድ ቪዲዮ ላይ አንዳንድ ነገር ስላዩ ቤት ላይ ያው ግንኙነትሽን አቋርጭ ከብያለው እንደባለፈው ፍራንክ ምናምን አይደለም። ያው እኔ ደግሞ በዚህ እድሜ ከቤት መውጣት ስለማይችል እሱንም እነግረዋለው በጣም ጨንቆኛል እና እሷ በጣም ከፍቶኛል። ይህም ዴ እንደምነግራቸው አላቅም በጣም ምን ሸፋኝ አንዳንድ እንግዶች መጥተው ሲረብሽኝ ቦታ ቀይሬለሁ። በጣም ከብደው ብቻ እንዴት እንደምነግረው ያው በጣም ከፍትኛል። በጣም ትንሽ ድምፅ እንግዶች ስላሉ እኔም ድምፅ ስለተዘጋ ድምፅ ሊቀንስባችሁ ይችላል። እና እስካሁን አልመጣም የጠበቅኩት ነው እስካሁን እና በጣም እየጨነቀኝ ነው። ደግሞ በቆየ ቁጥር ብቻ እንጠብቀዋለን። በበመሽ አለ ቤት ተወስዶብኛል፣ ቤት ተወስዶብኛል። እንደምኮ ማለት ዛሬ ከቀጠርኩክ ይህን ነገር ልነግርክ ነው። ይህን ካሜራ ስለለ እንተ እንደምስል ፕራንክ እንደምስል ማውራት ያለብሽ ነገር አሁ ምንድነው? እኔ አንድ ነገር ያው ሚዲያም አንተም እንድታቁ ልነግራችሁ መፈልገው ነገር ሲያየ ማለት ስለጨነቀኝ ነው ይህንን ሁለት ቀን ራሴ ያላገኘሁት

እኔም እኮ በቃ ምን ሰምተው እንደሆነ አላውቅም። ምን ሰምታችሁ ነው አልኩኝ። ብዙ ነገር አባ። እኔ ፈልጌ ነው እኔን ለምንድን ነው የማትረደኝ? መረዳት

ታትንቀቸኝ ረ አበቅሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈስ ማተባችን ሳይላላ፣ ወደምን ብዬ ልመን ምን ሰበብ አግኝቼ

እና ቤተሰብ አሁን ምሳ እሱ አለ ብሎ ነው የሚመጣው። እኛም ደህና ምሳ አዘጋጅተንለታል። አይደለም እንዴ አሪፍ ምሳኔ የተዘጋጀለት። ፀጉሩ ግማሽን ቆርጠዋለን። እስቲ አረ አቺ እስቲ ፍቅር፣ እንደዚህ አይነቀላቀል ልጅ መቼ ነው ሰላም ሰላም ሰላም ሰላም ሰላም ቡድን የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ በጣም ደህና ነን እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልልን። ያው እንግዲህ ዛሬ እኔን እኔ የሚያካክሉ ሰዎች ይዤ እመጥቻለሁ። ያው እንግዲህ በባለፈው ቪዲዮ አይታችኋል፣ እንዴት ተሰቃይቼ አልቅሼ። ራሴ እስከ ዛሬ አልተወኝም በቃ ብዙ ነገር የሚያመመኝ የእውነት ግን በጣም የደነገግኩት በጣም ታመሜ ያለው ይህን ሰሞን ደግሞ ፈተና ላይ ነኝ። ፈተና ላይ ሆኜ ያሁን ሁሉ ጭንቀት እኔ ላይ መደረብ እግዚአብሔር ሆስፒታል አለመተኛቴ ሆኜ ነው። ግን ፍቅርን ምንም ነገር አድርጎ በሰላም መተኛት የለም እሱ አሁን ሁሉን ነገር ረስቶታል።